ስትራብ ሊያበላክ የመጣው ሁሉ ወዳጅ ላይሆን ይችላል የሚለውን ያው ባለፈው ለታ በሰራሁት ቪዲዮ ብዙዎቻችሁ በጣም ተወያይታችሁበታል፣ ኮመንት አድርጋችሁበታል። ቴንክ ዩ። ያው የባይብልን ስቶሪ ነበረ ምሳሌ አድርጌ ያንን ነጥቤን ለማጋራት የፈለግኩት ምናልባት የባይብሉ የሪሊጂየስ ሆኖብህ በጣም የሩቅ ነገር ሆኖብህ ከሆነ ወደዚህ ወደ አለማዊ ህይወት ላምጣውና ወደ ራስ መስሪያ ቤት ላምጣለ የዕለት ተዕለት ህይወት ውስጥ ስላለ ማለት ይሄ ሰይጣን ስትራብ ተገልጦልን ምግብ ልስጥና ስገድልኝ ይላል። የሃይማኖታዊ ትምህርት ብቻ ነው? በሳይንሱ ዓለም ይሄ የጦርነት የፓወር የኢንፍሉንስ ሳይንስን የሚያጠኑ ለምሳሌ ሮበርት ግሪን የሚባለውን ጸሐፊ የምታውቁት ከሆነ ብዙ መጽሐፎችን አርት ኦፍ ዋር ፎርቲኤይት ሎስ ኦፍ ሂውማን ኔቸር፣ ፎርቲኤይት ሎስ ኦፍ ፓወር ኢንፍሉዌንስ በጣም የተለያዩ የሳይኮሎጂ የስነልቦና የሊደርሺፕ ምናምን መጽሐፎችን በጣም በመጻፍ ይታወቃል። እና አንዱ መጽሐፉ ላይ ምንድን ነው የሚለው በነፃ የሚሰጥህን ነገር ተጸየፈውነ። ምክንያቱም ሲጀመር በነፃ የሚባል ነገር የለም ነው ብር ላታወጣበት ብትችል የስነልቦና ወጪ አለው ነው ሶ ሩል ነምበር ፎርቲ ይመስለኛል። ፎርቲ ኤይት ሎስ ኦፍ ፓወር ላይ ሩል ነምበር ፎርቲ አርባኛው ሩል ላይ ዲስፓይስ ደ ፍሪ ላንች ነው፣ ቢኮዝ ሳይኮሎጂካል ኮስት አለ። በጣም ፓወርፉል የሆኑ ሰዎች በየመስሪያ ቤቱ በሊደርሺፕ አካባቢ ለመንቀሳቀስ ህልም ያላቸው ቪዥን ያላቸው ሰዎች በጣም አጥብቀው የሚጠብቁት ነገራቸው ነፃነታቸውን፣ ኢንዲፔንደንሲያቸውን። ኢንዲፔንደንሲ በምንም አይነት ነገር አሳልፈ ልሰጠው ይገባል። ፍሪ ነገር ሲሰጥህ ያ ነገር በነፃ የተሰጠ ቢመስልም ኢንዲፔንደንስህን ግን አሳልፈ ነው የሚሰጠው። ነፃነትህን፣ ራስህን ችለ መቆምህን፣ የሚሰማህን በነፃነት የመናገርና ለሚሰማህ ነገር የመከራከር ነገርህን አሳልፈ ነው የሚሰጠው። ከባድ ሳይኮሎጂካል ኮስት፣ መኒ ኮስት ባይኖርም ኦኬ ሶ፣ በራበ ቁጥር በነፃ የሚያመጣልህ ሊሰግድል እንድሰግድለት ፈልጎ ነው ማለት። በሌላ አነጋገር ወደ አንተ መስሪያ ቤት፣ ወደ አንተ የሪሌሽንሽፕ ራሱ ኑሮ ላይ ሳመጣለህ ነፃነትህን ፈልጎ በነፃ ይሰጣል። እደግመዋለሁ፣ ነፃነትህን ስለፈለገው በነፃ ይሰጣል። አንዳንድ ነገር ቲፒካል፣ በጣም ብዙ ጊዜ መስሪያ ቤት ላይ ተደጋግመው የሚነሱ አንድ ኤግዛምፕል ቡና አካባቢ ካፌ አካባቢ ተሰብስበህ ከአለቆች ጋር ከባልደረቦች ጋር ምናምን እየተጫወቀ ካለ ቀድሞ ለቡና ልክፈል ምናምን ኦር ምሳኔ ነኝ። በሌላ አነጋገር ይሄ ነገር ከለመደብህና በደግነቱ መስሎ ከሆነ ኖ ይሄ የሄድና የቱ ጋር ኤክስፔክት ያደርግሀል መሰለህ፣ እንዲህ ስላበላክ ስለከፈለለ፣ ወጪህን አንዳንድ ነገሮችን ከቨር ለማድረግ ተሟሙቶ የሚከፍል ደግ ሰው ስለሆነ ከአንተ ምን ይጠብቃል መሰለህ? ነፃነትህን ይጠብቃል፣ አሳልፈህ እንድትሰጥ። ምን ለማለት ነው? ነፃነትህን፣ ስብሰባ ላይ ከአስተዳደግህ ጋር ከመጣህበት ባክግራውንድ ጋር ፊት ለፊት የሚጣረስ ነገር እየቀባጠረ ራሱ የመቃወም ነፃነት አይኖርህም። አንዳንዶቹ ምሳ ቦታ ላይ ድምፅ ለማን እንደሚሰጡ ወስነው የሚገቡ አሉ ስብሰባ ላይ ስብሰባው ላይ የሚነሱ ሀሳቦችን አልሰሙም። ስብሰባው ላይ የሚነሱ የማያውቋቸው ሰዎች ሊያመጧቸው የሚችሉ መስሪያ ቤቱን ሊያሳምሩ የሚችሉ ከስተመርን የከስተመርንም ፍላጎት የከስተመርንም እርካታ ሊጨምሩ የሚችሉ ብዙ ሀሳቦች ሊኖሩ እንደሚችሉ ሳይሰሟቸውላ እዚህ ቡና ላይ የጀበና ቡና ላይ ተወስኖልን የሚገባው ብዙ ሱፐርቫይዘሮች ብዙ ሊደሮች እችን ትሪክ ይጠቀሟል። ስለዚህ በነፃ የሚሰጥህን ነገር ተጸየፈው እንዲህ ሲልህ፣ ሁሌ ተጠራጣሪ የሆነ ኦን ኤጅ ምናምን ሁን ማለት አይደል፣ ግን ዓይንህን ክፈትም። ለማኒፕሌሽን ምሳ ይከፈልልሃል፣ ለማኒፕሌሽን ውለታ ይዋልልሃል። ከዛ የመኒ ኮስት ባይኖረውም ሳይኮሎጂክ ኮስት አለ። ኢንዲፔንደንስን አሳልፈ ነው የሚሰጥህ። ህልም ካለህ ነገዛ መስሪያ ቤት ላይ የሆነ ቦታ ላይ ሆኜ ይህን መስሪያ ቤት ላሻሽለው የሚችል። እውቀት አለኝ ብቃትም አለኝ ብለህ የምታስብ ከሆነ ከዛሬው ማድረግ ያለብህ አጉል ውለታዎችን ማስወገድ አለብህ። ስትሰባሰብ ሼሪንግ ላይ ወሳኝ መሆን አለብህ። የማንም ውለታ ሊኖርብህ አይገባም። ካለ ሼር ታደርጋለህ ከሌለ እዛ ቦታ አትገኝም። እንዲህ ስለ አልፎ አልፎ መገባበዙ ምናምን ሊኖር ይችላል። ወንደ ግን ይሄ ለምዶብህ ከሆነ አትጠራጠር ተከታይ አጨብጫቢ ሐሳብ የሌለህ ሰው ነው የምትሆን። የሚከፍሉልህ ሰዎች ወደው አይደለም። እንደዚህ አይነት ሰው ደግሞ እንዴት እንደሚንቁ ልነግርህ አልችል ስላበ ስላበሉክ ብቻ ስብሰባ ላይ የምታጨበጭብ በጣም ነው የሚጠሉ። ግን ያው እቃቸው ነህ ያውቃሉ ዘይኖ ዋዳ ዋት ዳር ዱይ ሶ ተወደህም አይደለም ተከብረህም አይደለም ምንም ነገር የለህም ቦታው ላይ ይሄ ሁሉ ለምንድን ነው?